ጤና ይስጥልን የከበረ ሰላምታችን በመላው አለመሆናችሁ ቃል ስፖርት ዩትዩብ ቻናልን ለምትከታተሉ ውድ አድማጮቻችን ድረስ ብለናል ከሀገር ቤት እስከ ባህር ማዶ ለዚህም ሰዓት በርከት ያሉ ስፖርታዊ ጠንቅሮችን አሰባስበን ይዘነላችሁ መተናል ታዲያ እንደ ሁልጊዜው ላይክ አድርጉን የእናንተ አንድ ላይክ ለእኛ ብዙ ጥቅም ስላለው አበረታቱን ሀሳብ አስተያየታችሁንም ስለምታጋሩን በእውነት ከልብ እናመሰግናለን የአውሮፓ ሻምፒዮንስ ሊግ ኤሮፕሊ ኮንፈረንስ ሊግ ሳምንት ላይ እንገኛለን መልክታችሁን በአውሮፓ ምሽቶች ዙሪያም እንዲሁ ልታጋሩን ትችላላችሁ። ውድ ቤተሰቦቻችን ብዙኛው ጥርቅራችን ከማንቸስተር ዩናይትድ ጋር በተያዘ ኤሪክ ካንቶና ከአሰልጣኝ ሩበና ሞሪ እንደዚሁም ደግሞ ማይሰር ዩናይትድ ጠቀም ያለ ገንዘብ ስለሚያገኝበት አንድ አነጋጋሪ ዝውውር መረጃ ይዘንላችኋል። በማይሰር ዩናይትድ በኩል ግን እነዚህ ብቻ አይደሉም። በርካታ ዜናዎች ያሉን በተለይም ከዙር ጋርና ከቡድን ዜና ጋር በተያዘ ናይንቲ ሚኒትስ ሪያል ማድሪዶች እንደሚሉት አይደለም፣ ጨዋታውን አሸንፈው የማለፍ እድላቸው ከመቶ ዘጠኝ ፐርሰንት ብቻ ነው። አርሰናል 91 በመቶ ይህን ጨዋታ የማሸነፍ አቅም አለው ብሏል። በልምምር ላይ እነ ቤንዋይት ቶማስ ፓርቴን ካየን በኋላ ሪካርዶ ካላፊዮሪ እና ጆርጊኒዮ ባልነበሩበት ልምምር ላይ ማይክል አርቴታ የወረዱት ሸርተቴ አነጋጋሪነቱ እንደቀጠለ ነው። በአርሰናል በኩል ግን ዋንጫን ከፈለገ አንድ የሊቨርፑል ኮኮብ ያስፈልጋል። ቡድን ውስጥ ያለው የሮይኪን ሀሳብም መነጋገሪያ ነው። አርሰናል ላይ ጠብቁን፣ በርካታ ነጥቦችን እናነሳለን። የአሌክሲስ ማካሊስተር ወላጅ አባት በስተመጨረሻ ምላሽ ሰጥተዋል። ሳልሃን እናነሳለን ሊቨርፑል ቤት። ከዛ በተጨማሪም ሊለቅ የነበረ ተጫዋቻቸውንም ኮንትራት ወደ ማራዘም እንደሚገቡ እየተነገረ ይገኛል። ከሰሞቹ ቼልሲ ጋር በተያያዘ ጠቀም ያለ ገንዘብ የሚያገኙበትን የዝውውር ዕቅድ ይዘው መጥተዋል። በርካታ ከዋክብቶቻቸው በዝርዝር ውስጥ መካተታቸው ደግሞ ጉዳዩን አነጋገር ያደርገዋል። ኤርሊንግ ብሮት ሃላንድም በአንድ የአውሮፓ ክለብ አይን ውስጥ መግባቱ ታረጋግጧል። ተጫዋቹም ህልሙ ነበር እየተባለ ነው። ይህንን መረጃ በሲቲ በኩል እናነሷለን። በፕሪሚየር ሊጉ ግን በርካታ መረጃዎችን ይዘናል። በተለይም በዛሬው መረጃችን የሁስኮርድ የሳምንቱ ምርጥ 11ና የአለን ሺረርንም የሳምንቱን ምርጥ 11 በፕሪሚየር ሊግ እናደርሳችኋለን። በአውሮፓ ትልቅ ክለቦች ትልቅ ተጫዋቾች፣ የአሰልጣኞች ጋዜጣ መግለጫና ወቅታዊ መረጃዎቻችን ለእናንተ ውድ አድማጮቻችን እናደርሳለን። እንደ ሁል ጊዜው እንላለን፣ ላይ ካርጋችሁ አበረታቱን። እንዲሁ ቤተሰብ መሆን ካሻችሁም ሰብስክራይብ ማድረግ ይቻላል። ሀሳብ አስተያየታችሁን ስለምታጋሩን አስቀድመን ከልብ አመስግነን አጠር አጠር ያሉ መረጃዎቻችንን ዛሬም እንደ ሁልጊዜው ከሀገር ቤት እንጀምር። በኢትዮጵያ ፕሪምየር ሊግ 25ኛ ሳምንት መርሃ ግብሮች ቀጥለው ተካሄዱ። ቡናማዎቹ ፋሲል ከነማን አንድ ለምንም በሆነ ውጤት አሸንፈዋል። የኢትዮጵያ ቡናን የማሸነፊያ ግብ ኮንካህኒ ሀቪዝ ነው ማስቆጠር የቻለው በጣም አስደናቂ የምትባል የግል ጥረት የታገዘችበት ግብ ነበረች። ቡናሞቹ ማሸነፋቸውን ተከትሎም ከሊጉ መሪ ኢትዮጵያ መድን ያላቸውን የነጥብ ልዩነት ወደ ስድስት ዝቅ ማድረግ ችሏል። አጼዎቹም ከተከታታይ ሶስት ጨዋታ ድል በኋላ የደረሰባቸው ሽንፈት ሆኗል። ውጤቱን ተከትሎ ኢትዮጵያ ቡና ነጥቡን 39 ያደረሰ ፋሲል ከነማ እዛው 33 ነጥብ ላይ ለመቆም ተገዷል። በኢትዮጵያ ፕሪምየር ሊግ 26ኛ ሳምንት ቅዳሜ ኢትዮጵያ ቡና ከሲዳማ ቡና እንደዚሁም እሁድ ፋሲል ከነማ ከድሬድዋ ከተማ ጋር ጨዋታቸውን የሚያደርጉ ይሆናል። ውድ ቤተሰቦቻችን ቃል ስፖርት ላይ ናችሁ። ከባህር ማዶ ዳገኝ ናቸው ስፖርታዊ ጥንቅሮቻችን ደግሞ እንሻገር። የእንግሊዝ ፕሪምየር ሊግን እናስቀድም በእንግሊዝ ፕሪምየር ሊግ 32ኛ ሳምንት ሁሉም መርሃ ግብሮች ተደርገው ከተጠናቀቁ በኋላ ሁስኮርድ እንደ ሁልጊዜው ዛሬም ምርጥ 11ዱን ይፋ አድርጓል። በአራት አንድ አራት አንድ ፎርሜሽን ነው ሁስኮርድ ነኚን የሳምንት ምርጦች ያሰፈረው። በጣም አነጋጋሪው ነገር አሮን ራምስዴል በግብ ጠባቂነት ተመርጧል። በስቶን ቪላ ሶስት ለባዶ እንደተሸነፉ ይታወሳል። ለማንኛውም 873 በማግኘት ሬቲንግ የሳምንቱ ምርጥ ይሁ ስኮርድ ግብ ጠባቂ እሱ ነው። አራቱ ተከላካዮች አሮዋን ቢሳካ፣ ኮንሻ፣ ታርኮውስኪ እና ሪያን አይት ኑሪ መመረጥ ችለዋል። ብቸኛው የስድስት ቁጥር ሚናን የተሰጠው ደግሞ ዩሪቴሌማንስ ነው። ከሱ ፊት አራቱ ተጫዋቾች ጆንስ፣ ኢንሲሶ ፔድሮ እና ባርነስ ሲመረጡ የፊት መስመር አጥቂ ብቸኛው ተጫዋች ኬቨን ደብሮይና ሆኖ ተመርጧል። በዚህ በሁስኮርድ የሳምንቱ ምርጥ ውስጥ ከቢግ ሲክስ ክለቦች ውስጥ የተካተተው ኬቨን ደብሮይና ብቻ ነው። ወደ ቤተሰቦቻችን የአለን ሺረርን የሳምንቱን ምርጥ 11 በእንግሊዝ ፕሪሚየር ሊግ የመረጃ ክፍለ ጊዜ ላይ እናነሰዋለን። አጫጭር ስፖርታዊ መረጃዎቻችን ይቀጥሉ። ከመቼውም በላይ የምባፔ ጎሎች ያስፈልጉናል፣ ብለዋል አሰልጣኝ ካርሎ አንቾሎቲ ከሮብ ምሽት የሳንቲያጎ ቤርናቤ አውሮፓ ሻምፒዮንስ ሊግ የሩብ ፍጻሜ መልስ ጨዋታ በፊት በሰጡት ጋዜጣዊ መግለጫ። የተዋጣለት እግር ኳስም እንጫወታለን ብለዋል። ከጨዋታ በፊት አስተያየታቸውን ከሰጡባቸው ጉዳዮች ውስጥ ከጨዋታው መጀመሪያ ደቂቃ እስከ መጨረሻው ደቂቃ በደንብ እንጫወታለን፣ ኳስንም ተቆጣጥረን እንጫወታለን ብለዋል። የሪያል ማድሪድ የወደፊት ቆይታ የሚወሰነው በዚህ ጨዋታ ላይ የተመሰረተ ነው ብዬ አላስብም። ሪያል ማድሪድ ውጤቱን ሳይቀለብስ እንኳን ቢወድቅ ለመሰናበቴ ምክንያት አይሆንም ብለዋል። የጨዋታው እቅድ ዝግጁ ነው። በጨዋታውም ግልጽ እቅድ ነው ያዘጋጀ ነው ጠንካራ ጨዋታ ለማድረግ እንጥራለን ብለዋል። የመጀመሪያ ትልቅ ጨዋታ አይደለም፣ የመጨረሻም ትልቅ ጨዋታ እንደማይሆን ተስፋ አደርጋለሁ ብለዋል። በመጀመሪያ ደቂቃ ግብ ካስቆጠርን ስራችንን ያቀለዋል፣ ባይሆንም መሞከራችንን መቀጠልና ጨዋታውን መቆጣጠር ያለብን ብለዋል። ጨዋታውን በጥሩ ሁኔታ መቆጣጠር ከቻለን በየትኛውም ደቂቃ ግብ በማስቆጠር እድል ይኖረናል ብለዋል። የተዋጠለ ጨዋታ መጫወት ሳለብን ምንም አይነት ስህተት መስራት ደግሞ ፍጹም የተከለከለ ብለውተዋል። የኪሊያን ምባፔም ግቦች ከምን ጊዜውም በላይ በዚህ የመልሱ ጨዋታ ላይ ያስፈልገናል ብለዋል። አሰልጣኝ ካርሎ አንቾሎቲ፣ ካርሌቶ ዛሬ በነበራቸው ጋዜጣዊ መግለጫ ከጋዜጠኞች ለተነሱላቸው ጥያቄና ስለ ቡድናቸውም የአውሮፓ ሻምፒዮንስ ሊግ ጨዋታ በሰጡት ጋዜጣዊ መግለጫ ላይ ከእሳቸው አጠገብ ቁጭ ብሎም ጋዜጣዊ መግለጫ የሰጠው ደግሞ ጁድ ቤሊንግሃም ነበረ። የሎስ ብላንኮቹ የማልሜዳ ተጫዋቹ ዱቤሊንግሃም ከአርሰናሉ ጨዋታ በፊት በሰጠው ጋዜጣዊ መግለጫ በአሁኑ ሰዓት መልበሻ ቤት ውስጥ ተደጋግሞ የሚነሳው ቃል የውጤት መቀልበስ የሚል ነው ብሏል። ባለፈው ሳምንት ካደረግነውም በበለጠ ሜዳ ላይ መሮጥ ይጠበቅብናል ብሏል። ከአርሰናል የዴክላን ራይስ ቅጣት ምት አስገርሞናል። ከዛ በፊት ያንን ሲያደርግ አይቸው በፍጹም አላቅም ብሏል። አርሰናል በምርጥ አሰልጣኝ የሚሰለጥን ቡድንም የተደራጀን ቡድንን መሆኑን እናውቃለን ብለዋል። በተወሰኑ ጨዋታዎች ላይ ጥሩ እንቅስቃሴ አላደረግንም። አሁን ግን ለማሸነፍ ግድ ብሎናል፣ መንገድም አግኝተናል ብለዋል። ለማሸነፍ የተሻለ እንቅስቃሴ ማሳየት፣ ቁርጠኛ መሆን፣ ኳስ ይዞ መጫወት ግዴታችንም ነው ብለዋል። ያለንን ነገር አሳይተናል ብዬ አላስብም። የተሻለ ነገር ማድረግ እንደምንችል እናውቃለን። ሮብ ምሽት ማሳየት የምንፈልገውም ይህንን ነው ሲል ተደምጧል። ከጋዜጠኞች ጋር በነበረውም ቆይታ ላይ ካነሳቸው ወሳኝ ወሳኝ ነጥቦች ዋና ዋናዎቹ እነኚህ ነበሩ። ውድ ቤተሰቦቻችን። አርሰናል ጠንካራ ቡድን ነው ብለዋል ራፋኤል ቤኒቲዝ ስፔናዊ አሰልጣኝ ራፋኤል ቤኒቲዝ ሪያል ማድሪድ አርሰናል አሸንፎ ወደ ግማሽ ፍጻሜ ማለፍ በጣም አስቸጋሪ ብለውታል እንደሚከብደውም ነው እሳቸው የገለጹት የሪያል ማድሪድ ውጤቱን የመቀለበስ ጉዳይ ከባድ ብለውታል አሰልጣኝ ራፋኤል ቤኒቲስ ምክንያቱም የወቅቱ አርሰናል ጠንካራ ብለውታል የሳንቲያጎ ቤርና ቢዮ ታሪክ የተለየ ቢሆንም አርሰናል ግብ ካስቆጠሩ የበለጠ ሁኔታው ይወሳሰባል ነገር ግን ሪያል ማድሪድ አሸንፎ እንደሚያልፍ ተስፋ አለኝ ግን ቀላል አድርጌ ያልወስደውም ይሄንን ጉዳይ ብለዋል እሳቸው። የአርሰናልም ጥንካሬ አልሸሸጉም። ቢያንስ ቢያንስ ሰሞኑን ከሪያል ማድሪድ ሰዎች እና ከስፔን ሰዎች ከሚነሳው የሪያል ማድሪድ ውጤት ቅልበሳ በተሻለ መንገድ ነገሩን ሚዛን ያደርገው የተመለከትናቸው ራፋኤል ቤኒቴዝ ናቸው። እሳቸው የአርሰናልን ጥንካሬ አልካዱም። አርሰናል በጣም ጠንካራው ቡድን ነው እምነት አለኝ፣ ግን ሪያል ማድሪድ ቢያንስ ይህን ውጤት ቀልብሶት እንደሚያልፈል ብለው የግል መልከታቸውን አጋርተዋል። የቦሩሲያ ዶርትመንድ ደጋፊዎች ያደረጉት ነገር የተለመደ ነው። የአውሮፓ ሻምፒዮንስ ሊግ ምሽት ጨዋታዎች ላይም በተለይም ተቃራኒ ቡድኖች ወደ ከተማቸው ሲመጡ ባረፉበት ሆቴል ላይም ሌሊቱን ርችት ይተኮሳል። የመረበሽ ስራ ተጫዋቾቹ እንዳይረጋጉና እንቅልፍ እንዳይወስዳቸው ይደረጋል። የተለመደ ነው። ቦሩሲያ ዶርትመንዶችም የባርሴሎና ተጫዋቾች ያረፉበት ሆቴል ሄደው ይህን ነገር ሲያደርጉ ነበር። ርችቶች ሲተኮሱ ነበር። የሚፈነዳዱ ነገሮችም ሲደረጉ ነበረ። ታዲያ በጣም ለየት ያለው ነገር የባርሴሎና ምክትል ፕሬዝዳንት ራፋ ዩስቴ የተናገሩት ነገር ነው። ልደቴ ነው ደጋፊዎቹ ሌሊት የመጡት እንኳን ተወለድክ ሊሉኝ እንጂ እኛ ሊረብሹን አልነበረም ብለው ጉዳዩን ቀለል ያደረጉበት መንገድ አነጋጋሪ ነበረ። በአንድ የሻምፒዮንስ ሊግ ሲዝን በርካታ ገቦችን በማስቆጠር ሪካርዱ አሁንም በባርሴሎና 999 የተያዘ ነው። 45 ግቦችን በአንድ ሲዝን አስቆጥሯል። ቀጥሎ የ2019-20 ባየር ሙኒክ 43 ግቦችን አስቆጥሯል። የ2013-14 ሪያል ማድሪድ 41 ግቦችን አስቆጥሯል። የ2017-18 ሊቨርፑል 41 ግቦችን። ባርሴሎና በዘንድሮ የውድድር ዓመት 36 ሲደመር ግቦች አሉት። ምናልባት አምስተኛው ነው። ምናልባትም የ ራሱን ሪካርድ ሪከርድ የሚያልፍበት አጋጣሚ የሚፈጠርበት ሁኔታ ያለ ይመስላል። ለማንኛውም ባርሴሎና በዘንድሮ የውድድር ዓመት የአውሮፓ ሻምፒዮንስ ሊግ አምስተኛውን ከፍተኛ ግብ ያስቆጠረ በታሪክ ትልቁ ቡድን ሆኗል። ግብ ማስቆጠርን ካነሳን ግን እዛው ባርሴሎና ቤት ሆነን አንድን ተጫዋች እንመልከት። ሮቤርት ሌቫንዶውስኪ 59 ጨዋታና 60 ግብ 30 ዓመት ከሞላው በኋላ በአውሮፓ ሻምፒዮንስ ሊግ አለው። በሁለቱም በሮናልዶ ይበለጣል። ሮናልዶ 30 ዓመት ከሞላው በኋላ 74 ጨዋታን አድርጓል። በአንጻራዊነትም 68 ግቦች አሉት። በስምንት ግብ ነው ከሮቤርት ሌዋንዶስኪ የሚበልጠው። የሁለቱ የዕድሜ ጉዳይም በአውሮፓ ሻምፒዮንስ ሊግ ላይ ግን የሚገዱ ሆኖ አልታየም። በጣም አስደናቂ የሚባል ቁጥር ያላቸው ሁለቱም ሰላሳ ዓመት ከሞላቸው በኋላ። ዘንድሮ በባርሴሎና ስኬት ውስጥ ከምንጠራቸው ተጫዋቾች አንደኛው ሮቤርት ሌዋንዶስኪ ነው። 36 ዓመቱ ነው። ራፊኒ 28፣ ላሚኒ ያማል 17። በእድሜ ራሱ አወቃቀራቸው የባርሴሎና ዘንድሮ ለየት ያለ ነው። ይሄ የሁሉንም አይነት የእድሜ ምዕራፍ የያዘ ነው። ለአንድ እግር ኳስ ተጫዋች የሚያልፈባቸውን የእግር ኳስ እድሜዎች የያዘ ነውና የሮቤርት ሌዋንዶስኪ ቁጥር ከሮናልዶ አንፃር ካየነው በጣም አስደናቂ የሚባል ነው። ማኑኤል ኑየር አሁንም ጉዳት ላይ እንዳለ ይታወቃል። በዚህ ምክንያት ማኑኤል ኑየር ኢንተር ሚላንን ከሚገጥመው ስብስብ ውጪ መሆኑ ተረጋግጧል። ይህ ግብ ጠባቂ ምንም እንኳን በባየር ሞኒክ ቤት የሚያቆየውን ኮንትራክት ቢፈርምም ተደጋጋሚ ጉዳቶች ግን ተጫዋቹ በወሳኝ ጨዋታ እንዳይገኝ እንዳደረገው የሚዘነጋ አይደለም። መቶ ሚሊየን ሮ ተለጥፎበታል። በበርካታ የፕሪሚየር ሊግ ክለቦችን ጨምሮም በጀርመን ታላላቅ ክለቦች የሚፈለገው የአይንትራክ ፍራንክፈርቱ የሁለት ዓመቱ የፊሶሰር ተጫዋች ሁጎ ኤኪቲኬ ለማስፈረም በሚደረገው ጥረት ላይ ክለቡ አይንትራክ ፍራንክፈርት 100 ሚሊዮን ሮ ለዚህ ተጫዋች ዝውውር ፈልጋለሁ ብሏል። መረጃውን በፊት ገጹ ላይ ዞት የወጣው የጀርመኑ ተነባቢ ጋዜጣ ቢልድ ነው። ይህን አጥቂ መውሰድ የፈለገ ክለብ 100 ሚሊዮን ሮ ተብሏል። ዘጠኝ ቁጥር አጥቂ አሁን ገበያው ላይ እምብዛም ነው ግን በጣት የሚቆጠሩ አሉ። እነሱም ዋጋቸው ከመቶ ሚሊዮን ሮ በላይ የተጠራባቸው ነው። የፕሪሚየር ሊጉ ኒውካስል ዩናይትድ አጥቂ አሌክሳንደር ኢሳክ እንደውም ከመቶ 100 ሚሊዮን ዩሮ በላይ የተለጠፈበት ምናልባት እንደ ቪክተር ጊዮከረስ ያለ ብቻ ወደ 70 ሚሊዮን ዩሮ አካባቢ ይገኛል ተብሎ የሚጠበቅ ተጫዋች ነው። ክላውዲዮ ራኔሪ በደርቢ ጨዋታ እስካሁን አልተሸነፉም። ሮማን በመሩባቸው ሁሉ ጨዋታዎች ላዚዮን ድል አድርገዋል። አንድ ጨዋታ ብቻ ናቸው የወጡት። ከስድስት ጨዋታ አምስቱን አሸንፈው አንዳቸው ወጥቷል። በእርግጥ በዚህ ሳምንት የነበራቸውን የሮም ደርቢ እንግዲህ ላዚዮ ከሮማ ያደረጉት አንድ ለአንድ በሆነ ውጤት ነው የተጠናቀቀውም። የመጀመሪያ ዙር ጨዋታቸውም ሁለት ለባዶ አሸንፈው ነበረና ና በአጠቃላይ ከስድስት ጨዋታ አምስቱን አሸንፈው አንዳቸው ወጥተዋል። እሳቸው አሰልጣኝነት በቃኝ ሲሉ ሮማ ስለጠራቸው ብቻ ነበር አሰልጣኝነት መንበረ ስልጣኑን መቆናጠጥ የቻሉት ከዛ በኋላ ግን እሳቸውም ሮማን ከለቀቁ በኋላ ዳግም አዲስ ክለብ የመረከብም የማሰልጠንም ምንም አይነት ፍላጎት እንደሌላቸውም ለሮማ ፊርማቸውን ባኖሩበት ወቅት መናገራቸው የሚዘነጋ አይደለም። ውድ ቤተሰቦቻችን፣ ቃል ስፖርት የዩቲዩብ ቻናላችን ላይ ትገኛላችሁ። ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪምየር ሊግ ብቻ ወዳገኘናቸው ስፖርታዊ ጥንቅሮች እንሻገር። እንደ ሁል ጊዜው ላይክ ካላረጋችሁ ላይክ አድርጋችሁ እንድታበረታቱን በድጋሜ በትህትና ጠየቅን። በእንግሊዝ ፕሪሚየር ሊግ መግቢያችን ላይ የሁስኮርድን የሳምንቱን ምርጥ ነግረናችሁ ነበረ። አሁን ደግሞ የአለን ሽረርን እንገራችሁ። በተወዳጁ የእንግሊዝ ፕሪሚየር ሊግ 32ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ሁሉም ተደርገው ሲጠናቀቁ አለን ሽረር የሳምንቱን ምርጥ 11ና ምርጥ አሰልጣኝ ይፋ አድርጓል። በዚህ መሰረት በአሰልጣኝ ዴቪድ ሞይስን መርጧል። በግብ ጠባቂ በአራት ሶስት ሶስት ፎርሜሽን አሊሰን ከሊቨርፑል መመረጥ ችሏል። አራቱ የተከላካይ ስፍራ ተጫዋቾች አግባዶ ሃይሰን በርን እና እንደዚሁ ደግሞ አይት ኑሪ ተመርጧል። ሶስቱ የአማካይ ስፍራ ተጫዋቾች ጊዌ ቶናሊ እና ቴሌማን ሲመረጡ፣ ሶስቱ የአጥቂ ስፍራ ተጫዋቾች ኬቨነ ደብሮይና ጆዋ ፔድሮ እና ሃርቬ ባርንስን መምረጥ ችሏል። በዚህ ዝርዝር ውስጥ ከቶፕ ሲክስ ክለቦች ሁለት ተጫዋቾችን ደግሞ አለን ሽረር አካቷል፣ አሊሰነ ቤከር እና ኬቨነ ደብሮይናን በአሰልጣኝና ዴቪድ ሞይስን አልናችሁ። የእናንተም ምርጥ ሆኖ ያልተካተተ ካለ ግን በሀሳብ መስጫ ሳጥናችን ላይ ልታጋሩን ትችላላችሁ። ክሪስታል ፓላሶች የማንቸስተር ዩናይትድ ንብረት የሆነና አሁን በአስቶን ቪላ ቤት ውስጥ የሚጫወተው ማርከስ ራሽፎርድ ብቃት ተደመዋል ነው የተባለው። በቀጣይ የውድድር ዓመት ተጫዋቹን ማግኘት የሚቻልበት አማራጭም ካለ ለመመልከት ዝግጁ ናቸው ተብሏል። ማንቸስተር ዩናይትድ የሚለጥፍበት ሂሳብና የተጫዋቹ ፍላጎት ለክሪስታል ፓላስ ነገሩን ቀላል አያደርገውም እየተባለ ይገኛል። በማርከስ ራሽፎርድ በኩል እንደ ትልቅ ክለብ የመጫወት ፍላጎት አለው። በዛ ላይ ደግሞ ማንቸስተር ዩናይትድ ይህን ተጫዋች በቀጣይ ክረምት የበጀት ማሙያ ስለሚፈልገው ትልቅ ገንዘብ ነው የሚያለጥፍበትና ለፓላስ አይነት ክለቦች እጅግ በጣም አስቸጋሪ ይሆናል ተብሎ ይጠበቃል። ሊቨርፑልና ኤቨርተኖች ትልቅ ፉክክር ውስጥ ገብተዋል። በቀጣይ ውድድር ዓመት የ17 ዓመቱን የሰንደርላንድ ተጫዋች ክሪስ ሪንግን ለመምጣት ኤቨርተኖች አስቀድመው ስራ እየሰሩ ነበር። በእርግጥ የሊቨርፑል ስም ተካትቷል። የመርሳይድ ክለቦች ቀጣይም ፉክክር የሚያደርጉ ከሆነ የተጫዋቹ ምርጫ ደግሞ መዳረሻውን ይወስናል ተብሎ ይጠበቃል። የማቲያስ ኩና ፈላጊዎች አሁን በርከት እያሉ መጥተዋል። የአንጌል ፖስቴኮግሉም ቡድን ቶትናም ሆትስፐርስ የተጫዋቹ ፈላጊ ሆነው በቀበለዋል። በቶትናም እግር ኳስ ታሪክ ሪከርድ የሆነ የዝውውር ሂሳብ ግን ማውጣት ይጠበቅባቸዋል። አሁን ለማቲያስ ኩና ወልቭስ ከመደበው ሂሳብ አንጻር ተጫዋቹ በትልቅ ክለብ የመጫወት ህልም አለው። ለዩናይትድ ደግሞ ልዩ ፍቅር እንዳለው ይታወቃልና ለቶትናም ሌላ ነገሩን ከበድ የሚያደርግባቸው አጋጣሚ ይመስላል። ዘንድሮ ወደ ፕሪሚየር ሊጉ ለመምጣትና ከፕሪሚየር ሊጉ ላለመውረድ የሚደረጉት ንቅንቆች እንደቀጠሉ ናቸው። በእርግጥ ሳውዛምተን መውረዱን አረጋግጧል። ማደጋቸውን ግን አንድም ያረጋገጠ ክለብ አይኖርም። ናይንቲ ሚኒትስ ግን አሁን እየተደረጉ ካሉ ጨዋታዎች አንጻር ሊድስና በርንሌ ወደ ፕሪሚየር ሊጉ በቀጥታ የማለፍ ቅድመ ግምስ ሰጥቷቸዋል። ከዛ ቀጥሎም በፕሌኦፍ ነው መግባት የሚችለው እስከ ስድስተኛ የሚወጣ ቡድን እንደሚታወቀውና በሊድስና በበርንሌ መካከል አሁንም ፉክክሩ እንደቀጠለ ነው። በግብ ክፍያ ነው ሁለቱ የሚለያዩት። ቀሪ የተወሰኑ በጣት የሚቆጠሩ ጨዋታዎች ይቀራሉ። ወደ ፕሪሚየር ሊጉ ለማድረግ በሚደረግ ፉክክር ግን ሊድስና በርንሌ ፕሪሚየር ሊጉን ዳግም የመቀላቀል እድል አላቸው ብሏል። በኦፕታ በኩል ሌላ አንድ የወጣ መረጃ አለ። የኑስ ዊሳነ በተመለከተ የአርሰናል ላይ እንግዲህ አቻነቷን ግብ በዚህ ሳምንት ሲያስቆጠር ተመለከት ነው። ሀምሳኛ የግብ አስተዋጽኦ ነው። በአጠቃላይ አርባ አንድ ግብ እና ዘጠኝ አሲስቶች ያለው በብሬንትፎርድ እግር ኳስ ታሪክ ሁለተኛው ተጫዋች ነው። በርካታ የግብ አስተዋጽኦን ያደረገ ብሪያን ቤሞ ስልሳ አራት የግብ አስተዋጽኦ ለብሬንትፎርድ በማበርከት በፕሪሜር ሊጉም የብሬንትፎርድ የምንጊዜም ጊዜም ከፍተኛ የግብ አስተዋጽኦን ያደረገ ተጫዋች ነው። ዩኑ ዊሳህም አሁን 50 ደርሷል። ቀጥሎ የምናገኘው ኢቫን ቶኒ ነበር 47። ያው እሱ ከወጣ በኋላ እንግዲህ ብሬንትፎርድ በጣም ይቸግረዋል የሚባልም። ብሪያን መቤቦና ዮን ዊሻ ግን ቡድኑን አጠናክረው ይዘውታል። ክርስቲያን ኖርጋርድ 20 ማቲያስ የንስ 19 ያላቸው በብሬንትፎርድ ቤት ግን ሁለቱ አጥቂዎች ጥምረታቸው ዘንድሮ እጅግ በጣም አስደናቂ የሚባል ነው። አልናስር በሳውዲ ፕሮ ሊግ የሚሳተፈው ክለብ ወይም እነ ሮናልዶ እነ ሻዲዮ ማኔ ቡድን ጋናዊ አጥቂ ለማስፈረም ፍላጎት አሳይተዋል። አንቲዮኔ ሲሚዮኔ ገና 25 ዓመቱ ነው። ይህ አጥቂ በበርካታ የፕሪምየር ሊግ ክለቦች ይፈለጋል። ጋና አጥቂ በዘንድሮ ሲዝን ከበርነማውዝ ጋር ያሳለፈ በሚገኘው ሲዝን በሊጉ 31 ጨዋታ አድርጎ ስምንት ግብና አራት አሲስቶችን ማበርከት ችሏል። ፈላጊዎቹም ሆን በርከት ሲሉ ከፕሪምየር ሊግ በተጨማሪ ግን የሳውዲ ክለቦች ፈላጊ ሆነው ብቅ ብለዋል። ምንም እንኳን አንዲ ኢራኦላ ከቶትናም ከፍተኛ ፍላጎት ቢኖርም በሚቀጥለውም ሲዝን በበርነማውዝ ቤት የመቆየት ፍላጎት አላቸው ተብሏል። ቴሌግራፍ ይዞት በወጣው መረጃ መሰረት ቶትናም በዚህ ሰዓት አሰልጣኞችን በማፈላለግ ላይ ወይም በመመልከት ላይ እንደሚገኝ ይታወቃል። በእቅድ ውስጥ አንደኛ ደረጃ የያዘው እሳቸውን ነው፣ አንዲ ኤራውላን ከዚህ የቀድሞ የክለቡ አሰልጣኝ፣ የቀድሞ ቶትናም ሆትስፐርስ፣ አሁን የአሜሪካ ብሔራዊ ቡድን አሰልጣኝ ቶማስ ፖቼቲኖም በዚህ ዝርዝር ውስጥ እንደተያዙ ይታወቃልና፣ አሁን ግን የአንዲ ኤራውላ ጉዳይም ወደ ቶትናም ከባድ ነው ብሎታል። ዊልሂዊስ ከክሪስታል ፓላስ ጋር ያለውን ኮንትራት በዛሬው ዕለት አራዝሟል። እስከ 2027 የሚያቆየውን ኮንትራት ነው በዛሬው ዕለት መፈረሙን ክሪስታል ፓላሶች በይፋዊ ማህበራዊ ትስስር ገጻቸው ላይ ያጋሩት። የሳውዲ ክለቦች ከሪያል ማድሪድ ቢያንስ ቢያንስ ሩዲ ገር አሊያም ደግሞ ቬኒሽስ ጁኒየርን ለማስፈረም ትልቅ እንቅስቃሴ በቀጣይ ክረምት ማድረጋቸው አይቀርም። ቪኒሼስ ጁኒየር አሁን ከሪያል ማድሪድ ጋር ስለመቀጠሉም አንድም የተረጋገጠ ነገር የለም። ተጫዋቹ ፍላጎታለኝ ቢልም ግን እስካሁን ይፋዊ ድርድር አልተደረገም። የደሞዝ ጉዳይ ልዩነታቸው ነው ተብሏል። ምናልባትም ሪያል ማድሪድ ቪኒሼስ ጁኒየርን የሚያጣ ከሆነ በሸጠበት ገንዘብ ሙሉ አቅሙን አማጦ ኤርሊንግ ብሩት ሃላንድን ከማንቸስተር ሲቲ የማስኮብላል ፍላጎት አለው ብሏል ስካይ ስፖርት። ሃላንድ በራሱ ለሪያል ማድሪድ አሊያም ለባርሴሎና የመጫወት ፍላጎት እንዳለው በትልቁ ሲዘገብ ነበረ። ለሁለቱም የስፔን ክለቦች አሁን ታዲያ ሪያል ማድሪድ በዝርዝራቸው ውስጥ ግን ቪኒሺየስ ጁኒየር ከለቀቀ ብቻ እንዳካተቱት ነው የተዘገበው። ኦማር ማርሙሽ አሁን የማንቸስተር ሲቲ ንብረት ነው። አስደናቂ ጊዜን እያሳለፈ ነው። ከስድስት በላይ ፕሪሚየር ሊግ ግቦችን ዘንድሮ በመጣበት የሲዝኑ አጋማሽ ጀምሮ ወይም ባለፉት ሶስት ወራት ገደማስ አስቆጥሯል። በጣም አነጋጋሪው ነገር ግን አይንትራክ ፍራንክፈርትን ለቆ በመጣበትና ባለፉት ሶስት ወራት ከተቆጠሩ ግቦች አንጻር በሃሪኬን ብቻ ነው የሚበለጠው። በግብ አስተዋጽኦ ሃሪኬን 34 የግብ አስተዋጽኦ በቡንደስ ሊጋው አለው። ሁለተኛው አሁንም ኦመር ማርሙሽ ነው፣ 25 የግብ አስተዋጽኦ አለው። ማይክል ኦሊሴ 22 አለው፣ በባየር ሙኒክ ይገኛል። ቲሚ ካልደንስ የፍራይቡርጉ ተጫዋች ወደ 21 አለው። ፍሎሪያን ቬርትስ የባየር ሌቨርኩዘን ተጫዋች በተመሳሳይ 21 አለው። የኡመር መርሙሽ ቁጥር ግን እጅግ በጣም አስደናቂ የሚባል ነው። በቼልሲ በኩል ቀጣይ ውድድር ዓመት ለሚያደርጉት የቡድን ማጠናከር ሂደት ከፍተኛ የሆነ ገንዘብ ማግኘት ይፈልጋሉ፣ ከሽያጭ ነው። ይህን ገንዘብ ለማግኘት ያቀዱት 500 ሚሊዮን ዩሮ ማግኘት ይፈልጋሉ። ውድ ቤተሰቦቻችን፣ ለዚህ ደግሞ 17 ተጫዋቾችን በዝርዝራቸው ውስጥ ይዘዋል። በዚህ ዝርዝር ውስጥ ዊሽሊ ፎፋና፣ ኑኖ ማዱኬ፣ ማይካሎ ሙድሪክ፣ ክርስቶፎር ንኩንኩ ይገኙበታል። ሌሎችም ግን ትልቅ ተጫዋቾች የመገኘት እድላቸው ሰፊ ነው፣ ይላል የፍሎረን ፒልተንበርግ ዘገባ። በቼልሲ በኩል ሽያጭ እንደሚኖር ሲጠበቅ ነበር። ግን ይሄ ሁላ ገንዘብ እንዴት አደርገው ያገኙታል የሚለው ይጠበቃል። 17 ተጫዋቾች ግን ለሽያጭ በቼልሲ በኩል ቀጣይ ክረምት እንደሚቀርቡ ነው ፒልተንበርግ ያስነበበው። ቼልሲዎች በቀጣይ ውድድር ዓመት ከሚሸጧቸው ተጫዋቾች አንደኛው ሬናቶ ቬጋ ሲሆን 20 ሚሊዮን ሮ የሚያቀርበ ክለብ ካለ እንቀበላለን ብለዋል። በሬናቶ ቬጋ ጉዳይ ላይ ይህ ተጫዋች በዩቬንቱስ በውሰት ይገኛል። በፕሪሚየር ሊግ በርከት ያሉ ክለቦች ተጫዋቹን መመልከት ጀምሯል። ቼልሲም 20 ሚሊዮን ሮ ካቀረበ ወደየትኛውም ክለብ መሄድ እንደሚችል ለተጫዋቹ ፍቃድ ሰጥቷል። ለሊቨርፑል ቅርብ የሆኑ ምንጮች እንዳረጋገጡት ከሆነ በመጪው ክረም ከሊቨርፑል ጋር ያለው ኮንትራት የሚጠናቀቀው ሶስተኛው ግብ ጠባቂ ቪስታላቭ ያሮስ በክለቡ ቤት አዲስ ኮንትራት ሊቀርብለት እንደሆነ ተዘግቧል። እንደ አማራጭ የተያዘበት ዋነኛ ምክንያት ደግሞ በቀጣይ ውድድር ዓመት ኮማኒኬለር ቡድኑን በቋሚነት ለመልቀቅ ፍላጎት ስላለውና በቡድኑ ሦስተኛ ግብ ጠባቂ ስለማያገኙ ይህንኑ ሦስተኛ ግብ ጠባቂ ለተጨማሪ ዓመታት ኮንትራት የማራዘም እቅዳላቸው ተብሏል። እንደሚታወቀው በቫሌንሻ የሚጫወተውም ማማርዳሽቪሊ በቀጣይ ክረምት ወደ ሊቨርፑል እንደሚቀላቀል ይታወቃል። የአሌክሲስ ማካሊስተር አባት ስሙ ከሪያል ማድሪድ ጋር ልጁ ስለቸው ስለመያያዝ ምላሽ ሰጥተዋል። ለዚህ ምንም አስተያየት የለኝም። አሌክሲስ በሊቨርፑል በጣም ደስተኛ ነው። እዚህ ኮንትራት አለው እና ዋንጫዎችን ማሸነፍ ይፈልጋል። የሚጫወትበትን ክለብ ማክበር አስፈላጊ ነው። ከኛ የሚመጣ ማንኛውም አስተያየት አላስፈላጊ ነገር ነው። ስለዚህ በዚህ ጉዳይ ላይ ምንም የምለው ነገር የለም። አሁን ልጄ የሊቨርፑል ንብረት ነው። ከሊቨርፑል ጋር ዋንጫን ማሸነፍ ይፈልጋል። ስለ ጉዳዩ ይሄንን ብቻ ነው ብለዋል። ግን አባትየው ራሱ ለሪያል ማድሪድ እንዲጫወት ፍላጎት አለው የሚሉ መረጃዎች በስፋት ሲወጡ እንደነበረ ይታወቃል። ከዛ በተጨማሪ ሪያል ማድሪዶች ብዙ ግምገማ አድርገው በመሃል ሜዳ ክፍል ላይ አሌክሲስ ማካሊስተርን ቁጥር አንድ ምርጫቸው ማድረጉን በሰበር በማለዳ ስፖርት የመረጃ ክፍለ ጊዜ አድርሰናችሁ ነበረ። ሳላህ በዚህ ሲዝን በፕሪሚየር ሊጉ ከክፍት ጨዋታ ሀያ ሲደመር የገበድሎችን የፈጠረ ብቸኛው ተጫዋች ነው። በእርግጥ የቆሙ ኳሶችን ከደመርን ሌሎች ልናገኝ እንችላለን፣ ግን በክፍት ጨዋታ ወይም በጨዋታ እንቅስቃሴ ወቅት ይህን ያህል የገበድል የፈጠረው እሱ ብቻ ነው። ዘንድሮ ለፕሪሚየር ሊጉ ዋንጫም፣ በፕሪሚየር ሊጉ የወርቅ ጫማ አሸናፊ፣ የፕሪሚየር ሊጉ ከፍተኛ ሲስት አድራጊ፣ በእንግሊዝ ፕሪሚየር ሊግ ታሪክ በአንድ ሲዝን በርካታ የግብ አስተዋጽኦ ያደረገ የሚሉ ክብረ ወሰኖችን ሊሰብር ስድስት የፕሪምየር ሊግ ጨዋታዎች ብቻ ይቀሩታል። በአርሰናል ቡድን ውስጥ ብትመለከቱ ዋንጫ የማምጣት አቅም ያለው አንድ ሰው አለ ይኸውም የሊቨርፑሉ ሳላ ነው ብሏል። በአርሰናል ቡድን ውስጥ ብትከቱት ዋንጫ ያመጣል ብሏል። ሳላ በአርሰናል ውስጥ ብትከቱት በዚህ ዓመት ቡድኑ ዋንጫ የማሳካት አቅም እንዲኖረው ማድረግ ይችላል ይህንን ያህል ምርጥ ተጫዋች ነው ብሎ ሳላነ ማወደሶታል። አርሰናሎች እንደዚህ አይነት ተጫዋች ነው የሚያስፈልጋቸው ብሏል። አርሰናሎች እናንተ የግል መልከታችሁን ባሳመሽ ሳጥናችን ላያጋሩን። ዛሬ በሶባህ ሪያሊቲ የልምምድ ማዕከል ቤን ሆዋይት፣ ቶማስ ፓርቴንስ እና ከሪካርዶ ካላፊዮሪ በተጨማሪ ጆርጂኒዮንም ማለት መለከት ነው። በልምምድ ወቅት ግን ሚኬል አርቴታ የቡድኑን ታዳጊ ተጫዋቾች ማይል ሌዊስ ስኬሊ እና ኢታን ንዋኔሪን እጃቸውን ይዞ ሲያበረታቷቸው ነበረ። ከዛ በተጨማሪ ግን ለየት ያለው ነገር እሳቸው ራሂም ስተርሊንግ ላይ የወረዱት ሸርተቴ ነበረ። በጣም አነጋገ ነው። በእርግጥ አሰልጣኝ ማይክል አርቴታ ወጣት ከሚባሉና ገና እድሜያቸው ካሌዳ አሰልጣኞች በቅርብ ጊዜም ወደ አሰልጣኝነት ሙያ የተቀላቀሉ ናቸውና ና እንደዚህ አይነት ቅልጥፍና ልናይባቸው ብዙ የሚገርም ነገር አይደለም። ግን በማህበራዊ ስር ገጽ ላይ ሲዞሩ ከነበሩ ምስሎች አንደኛው የማይክል አርቴታ የዛሬ የልምምድ ውሎ እንቅስቃሴ አንደኛው ነበረ። በአርሰናልና በሪያል ማድሪድ መካከል ተጠባቂ የአውሮፓ ሻምፒዮንስ ሊግ ሲደረግ እንግዲህ አሁንም ቢሆን በአርሰናል በኩል በእግር ኳስ ቁጥራዊ መረጃዎችን የሚያወጡት 90 ሚኒትስ እና ኦፕታ አርሰናል ይህን ጨዋታ አሸንፎ የማለፍ ቅድመ ግምት ተሰጥቶታል። ለሪያል ማድሪድ 9 በመቶ፣ ለአርሰናል 91 በመቶ እንደተሰጠ ነግረናቸዋል። የአርሰናልም የሪያል ማድሪድ ደጋፊዎችም እናንተ በወቅታዊ ብቃት ዙሪያ ተንተረሳችሁ የትኛው ቡድን የማለፍ እድሉ በመቶኛ የተሻለ ነው? የእናንተን አስቀምጡ። እኛ የ90 ሚኒትስን አስታወስናችሁ። ማቴዎስ ኩና ወልብስ 25 ዓመቱ ነው። ወደ 62.5 ሚሊዮን ዩሮ ለማፍረሻ አለው። 18 የግብ አስተዋጽኦ ላይ ደርሷል። ዘንዶ አንቲዮኒ ሲሞኔ በበርነማውስ 25 ዓመቱ 65 ሚሊዮን ዩሮ ተለጥፎበታል። 12 የግብ አስተዋጽኦ አለው። ማይሰር ዩናይትድ ሁለቱም በዝርዝር ውስጥ አሉ። በርካታ ዩናይትድ ያን ግን ከወቅታዊ ብቃት አንጻር ማቴዎስ ኩና ከወልቭስ ቡድናችን ቢያስፈረም የተሻለ ነው እንዳማራጭ ብለዋል። በ9 ቁጥር ቦታ ላይ ሊያም ዴላፕ እንደተያዘ ይታወቃል። በመጮ ሐሙስ ከኦሎምፒክ ሊዮን ጋር በሚደረገው የኦልትራፎርድ ወሳኝ ጨዋታ ቡድኑን ለማነቃቃት የተለያየ ድባብ ለመፍጠር በሰር አሌክስ ፈርጉሰን ስታንድ ፊት ለፊት አዲስ የደጋፊዎች ባነር እንደሚኖር ተዘግቧል። በዚህም እንግዲህ ከዩኤፋ ወይም ከማህበሩ ፍቃድ አግኝቷ ለማንቸስተር ዩናይትድ ስለዚህ ይህንን ጉዳይም በስቴዲየሙ ማንቸስተር ዩናይትድን ለመተግበር ያቀረቡት ጥያቄ ተቀባይ ለማግኘቱ ተከትሎ በኦልትራፎርድ ልዩ ድባብ ይኖራል ተብሎ ይጠበቃል። እርሱ በስፖርት እንግሊዝ በነበረ ቆይታ ድንቅ ነገሮችን አድርጓል። ወደ ዩናይትድ የመጣው ደግሞ በውድድር ዓመቱ አጋማሽ ላይ ነው። ይሄም አሉታዊ ተጽዕኖ አሳድሮበታል። እርሱ ባሉት ተጫዋቾች ደስተኛ እንዳልሆን አውቃለሁ። እናም እርሱ ላይ ፍርጃውን ለመስጠት ወሳኙ የቀጣይ የውድድር ዓመት ነው። ምክንያቱም እርሱ አሁን ላይ እየሰራ የሚገኘው ካለመረጣቸው ተጫዋቾችና በቂ ነገር ከሚያሳዩ ተጫዋቾች ጋር ነው ብሏል። ይህን ያለው የቀድሞ የማንቸስተር ዩናይትድ ሌጀንድ ኤሪክ ካንቶና ሩበን አሞሪም ጋር በተያዘ ጣት በዚህ ሰዓት ሊቀሰርበት አይገባም ብሏል። ኦናናን በተመለከተም ካሜሮን ግብ ጠባቂ አንድሬ ኦናና ለሐሙሱ የሊዮን ጨዋታ ወደ ስብስብ በመመለስ ዙሪያ እርግጠኛ እንዳልሆነ ሳሙኤል ሉከረስ አስነብቧል። ምንም እንኳን ተጠባባቂው ግብ ጠባቂ አልታይ ባይነር በሴንት ጄምስ ፓርክ ስቴዲየም ጨዋታ ጥሩ ብቃት ባያሳይም በዚህ ጨዋታ በቋሚነት የመሰለፍ እድል አለው ብሏል። አንድሬ ኦናና በጨዋታውም ላይ በተደጋጋሚ እየሰራ ካለው ስህተቶች አንጻር እሁድ እንዳልተሰለፈ ይታወቃል። በኒካስል ዩናይትድ ጨዋታ በዚኛውም የሐሙስ የኤሮፕ ሊግ ስብስብ ውስጥ ስለመካተቱ እርግጠኛ መሆን አይቻልም ብለዋል ሳሙኤል ሉከረስት። ኒኪበትስ የቀድሞው የማንቸስተር ዩናይትድ ተጫዋች ራሳቸውን በራሳቸው ዝቅ አድርገዋል። በቀላሉ ተሸናፊ እንዲሆኑም ያስቻሉት በራሳቸው ድክመት ነው ብሏል። ማንቸስተር ዩናይትድን በተለይም ደግሞ ቡድኑ በጣም ደካማ ጉልበት የሌለው ብሎታል። ከምር ተጫዋቾች አንዱ የነበረው ክርስቲያን ኤሪክሰን እንኳን ሜዳ ውስጥ ጥሩ እንቅስቃሴ እንኳን ማሳየት ቀርቶ ትንሽ ሜትሮችን እንኳን በበቂ ሁኔታ መሮጥ አይችልምና ማይሰር ዩናይትድን ተጫዋቾቹ አስደፍረውታል፣ በቀላሉ የሚሸነፍ ቡድን አድርገውታል፣ መሮጥ የማይችሉ ሲል የማንቸስተር ዩናይትድ የተወሰኑ ተጫዋቾችን ስም ጠቅሶም ተችቷል። ሜሰን ግሪኑድ የማንቸስተር ዩናይትድ ንብረት አይደለም፣ የኦሎምፒክ ማርሴይ ንብረት ነው። ግን ማንቸስተር ዩናይትዶች በውሉ ውስጥ 50 በመቶ ድርሻን አካተዋል ከወደፊት ሽያጩ ላይ አሁን ታዲያ የሜሰን ግሪኑድ ፈላጊ የሆነው ብቅ ካሉ ከሳውዲ ክለቦች የ90 ሚሊዮን ሮ የዝውውር ጥያቄ እቅር ተይዟል ነው የተባለው ለኦሎምፒክ ማርሴ ሜሰን ግሪኑድን ለመግዛት። ሜሰን ግሪኑድና ክለብ ኦሎምፒክ ማርሴ ተስማምተው ወደ ሳውዲ የሚያመራ ከሆነ ማንቸስተር ዩናይትድ ከዚህ ተጫዋች ከ40 እስከ 45 ሚሊዮን ሮ ሊያገኝ እንደሚችል ነው መረጃዎች እየወጡ የሚገኙት። ትልቅ ስራ የሰሩ ይመስላል። ከዚህ አንጻር ምንም እንኳ በርካቶች ሜሰን ግሪንዉድ ማንቸስተር ዩናይትድ ስኖሮ ቢጫወት የተሻለ ይሆን ነበር የሚል የግል መልከታዎችን ቢያጋሩም ማለት ነው። ምናልባት የዩናይትድ ደጋፊዎች ከግሪንዉድ ከሚገኝ ገንዘብና ተጫዋቹን በዩናይትድ እንዲቀጥል ከማድረግ የተሻለ የትኛው አማራጭ ነበር? ከወቅታዊ ብቃቱ አንጻር ተነስታችሁ የእናንተን የግል መልከታ አጋሩን። ቃል ስፖርት ዩቲዩብ ቻናላችን ከሀገር ቤት እስከ ባህር ማዶ ለእናንተ ውድ አድማጮቻችን በዚህ ሰዓት ብትሰሟቸው ብለን መርጠን ያሰናዳላችሁ ስፖርታዊ ጥንቅሮች ፍጻሜያቸው እዚህ ጋር ነው። ከጥቂት ደቂቃዎች በኋላ ተጨማሪ ስፖርታዊ ጥንቅሮችን ይዘን ለእናንተ ውድ አድማጮቻችን ዳግም እንመጣለን። ከወደዳችሁን ላይክ አድርጎ እንላለን። አበረታቱን። ሀሳብ አስተያየታችሁን ስለምታጋሩን በእውነት ከልብ እናመሰግናለን። ማለዳ አንድ ሰዓት ምሽት ሁለት ሰዓት መገኛ ሰዓታችን ነው። በድጋሜ ቃል ስፖርት ዩቲዩብ ቻናልን ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ ማለዳ ላይ እንገናኝ። አሁኑን ዜጋ ቋጫን። ሰናይ ጊዜ